ና የአካባቢ ውበት አካል እንደሆነ መውሰድ ያስፈልጋል። ይሄ በጓሯቸው ያሉ አርሶ አደሮች እንዴት እንደሚያምር አይታቸዋል። ዛሬ ካደረግነው ጉብኝት ጀምሮ ሌሎቹም ቡና ያላቸው ጓሮዎች ውብ ናቸው። ብዙዎቹ የእኛ አካባቢ ጓሮዎች ራቁት የቆሙ ናቸው ብለናል። ባዶ ቤት አለ፣ ጓሯቸው ክፍት የሆኑ ይሄ ተገቢ አይደለም ብለን ወስደናል። ከዚህ አንጻር ቡና ላይ ስንሰራ በቀጣይ በከፍተኛ ሁኔታ ለዜጎች የስራ ዕድል የሚፈጥር ነው የሚሆነው። የገቢ ምንጫችንን ከፍተኛ የሚያደርግ ነው። አካባቢያችን ለመለወጥና ስነ ምህዳሩን ለማስተካከል ከፍተኛ አስተዋጽኦ ይኖረዋል። ከዚህ አንጻር በርትተን መስራት ይኖርብናል። እስካሁን በሰራነው ስራ የመጡ ውጤቶች አሉ፣ ነገር ግን ካለን እድል አንጻር፣ ካለን ዕምቅ አቅም አንጻር የሚፈልገው ደረጃ የደረሰ አይደለም። የቡና ሽፋናችን ምናልባት ሁለት ወረዳ ብንሰበስበው ሁለት ወረዳ ሊያክል የሚችል የቡና ሽፋን አለ የሚል ሪፖርት ነው ያለው። ይሄ ግን ከቤት ከመሸፈን ባለፈ ለገበያ ወጥቶ ገበያውን ከማጥለቅለቅ በእኛ ብራንድ፣ በስልጤ ብራንድ የዓለም ገበያ ከመግባት አንጻር ክፍተቶች አሉበት። የዚህ አንደኛው መነሻ ባለማናቸው የቡና ማሳዎች ትልቁ ችግር የእንክብካቤ ችግር አለ። የሚፈለገው ምርት ለማግኘት ተገቢ የሆነ የቡና እንክብካቤ ይፈልጋል። ልክ ሕፃንን ተንከባክባችሁ እንደምታሳድጉት ቡና በየቀኑ ክትትል እይታ ይፈልጋል። ቡና ግን ተክለን ምንገባ ከሆነ ምርት ልናገኝ አንችልም። በተንከባከብነው ባየነው ቁጥር ጓሮ ወጥተን ባየነው ቁጥር ትኳቶ ባደረግን ጥላ በፈጠርን ቁጥር ነው ምርት የምናገኘው። ስለዚህ የአርሶ አደራችን ጥንካሬ የሚፈተንበት ነው። የባለሙያችን ድጋፍ የሚፈተንበት ነው። ከዚህ አንጻር ያለማነውን ያክል እንክብካቤ ማድረግ ረገጥ መሰረታዊ ጉድለት ስላለ ምርታማነቱ ዝቅተኛ ነው። አሁን በዞናችን ያለው ምርታማነት በሄክታር ወደ 6.9 ነው። ብዙዎቹ የቡና አካባቢዎች ሩቅ ናቸው። እንደምታቁ በቅርብ ቡና ከአዲስ አበባ ቅርብ በሆነ ቦታ ቡና ማምረት የምንችልበትና ለአካባቢችን ትልቅ ጸጋ መሆን የሚችልና ቀጣይ ለኢንዱስትሪዎችና ለቡና መፈልፈያዎች እንዲሁም ቡናን እሴት ጨምሮ አሽገን በተለያየ መልክ ለዓለም ማቅረብ የምንችልበት እድል አለ። ይህን እንስራ።